በግልጽ መጽሐፉ ሲያስቀምጣል ፕላስ ለእግዚአብሔር ብቻ ለፈጣሪ ብቻ የሚሰጡ የተለያዩ ተርሞችን ወይም መጠሪያዎችን ታይትሎችን ደግሞ ይወስዳል። ለምሳሌ የነገስታት ንጉስ የንጉሶች ንጉስ ተብሎ በመጽሐፍ ቅዱሳቸው ላይ የተጠራው እግዚአብሔር ብቻ ነው። ምንድነው? ልክ ለምሳሌ መዝሙረ ዳዊት እንደሚናገረው ማለት ነው፣ እናንተ መኳንንት ደጆችን ክፈቱ፣ የክብር ንጉስ ይግባ እንዳሉ ልክ እንደዛ ሁሉ ጌታችን የክብር ንጉስ ወይም የክብር ጌታ እየተባለ ሲጠ የክብር ጌታ የነገስታት ንጉስ የጌቶች ጌታ እየተባለ ሲጠራ አይተናል። ህይወት ተብሎ ሲጠራ እውነት እየተባለ ሲጠራ አይተናል። እና ሌሎችም በጣም በርካታ እና ሰው ክርስቶስ በእውነት እርሱ ፍጹም አምላክነት ነው። ፍጹም አምላክ። እሺ ክርስቶስ አምላክ መሆኑን የሚክድ ቢኖር ከእግዚአብሔር መንግስት ይጎርላል። ከእግዚአብሔር መንግስት ይጎርላል። አምላክነቱን የማይቀበል የጌታችን አምላክነትን የማይቀበል ሰው ከእግዚአብሔር ክብር ይጎርላል ከእግዚአብሔር ክብር ይጎድላል። ከእግዚአብሔር ክብር የሚጎድለው ግን አምላክነቱን የሚክድ ብቻ አይደለም፣ ሰውነቱን የሚክድም ከእግዚአብሔር ክብር ይጎድላል። የጌታችን የክርስቶስ ኢየሱስን ፍጹም ሰውነቱን የሚክድ ማለት ነው። ኦኬ ስለዚ ሁለተኛው ነጥብ ላይ እንግባና ቶሎ እንጨርስ። ሁለተኛ ነጥብ ኢየሱስ እርሱ ፍጹም ሰው ነው። ስለዚህም የሰው ልጅ ነው። ስለዚህም የምን ልጅ ነው? የሰው ልጅ ነው። ተሰውሳላችሁ። የመጀመሪያው ነጥብ ላይ ክርስቶስ የእግዚአብሔር ማን ነው? ፍጹም አምላክ ነው ስንል የእግዚአብሔር ልጅ እንደመሆኑ ነው፣ የአምላክ ልጅ እንደመሆኑ ነው ብለናል። ቀጥታ ከአምላክ የሚገኝ እንደመሆኑ የአምላክ ልጅ ተብሏል። ልክ እንደዚህ ሁሉ ደግሞ በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁ ወይም ከሴት የተወለደ ልጁ ላከው እንዳለ ገላቲያ ምዕራፍ አራት ቁጥር አራት ላይ በዘመን ፍጻሜ እግዚአብሔር ከሴት የተወለደ ከሴት የተገኘ ልጁ ላከ ይላል። ሰው ከሴት የተባለው ሴቲቱ ቅድስት ድንግል ናት። ከወላዲት ከእመቤታችን ከእመቤታችን ጌታችን ኢየሱስ ተወለደ። ስለዚህ እመቤታችን ወላዲተ አምላክ ትባላለች። በስጋ ከእመቤታችን እንደመወለዱ ተመልከቱ፣ የሰው ልጅ ነው እና ሰው የአምላክ ልጅ እንደመሆኑ አምላክ እንዳልነው የሰው ልጅ እንደመሆኑ ደግሞ ሰው ተብሎ ደግሞ ይጠራል ከእመቤታችን በስጋ ተገኝቷልና። ልክ ከአብ የተገኘ እንዳለ የተፈጠረ አይደለም የተገኘ ልክ ምንድነው ከብርሃን የሚገኝ ብርሃን አለ አይደል ልክ እንደዛ ማለት ነው እየፈጠረ አይደለም መሽቀዳደም የለም ልክ እንደዚህ ሁሉ ከእመቤታችንም በስጋ ደግሞ ተገኝቷል። ቃል ከአብ እንደተገኘ ሁሉ በስጋ ደግሞ ከእመቤታችን ተገኝቷል ሚኒንግ የእመቤታችን ባህሪ የጌታችንን ባህሪ ሰውን ደግሞ የእመቤታችን ባህሪ ከኛ ባህሪ ይለያል አይለይም ሰው የእኛ ባህሪ የጌታችን ስለዛ ከእመቤታችን በስጋ እንደመወለዱ በባህሪ እኛን ይመስለናል። ከቀጥታ እንደመገኘቱ ራሱን ራሱ አብን ይመስላል፣ አምላክ ነው። በኋላ ደግሞ በስጋ ከእመቤታችን እንደመወለዱ ደግሞ ሰው ነው እና በባህሪ እኛን ይመስለናል። ብዙ ሁለተኛ ነጥብ ይሄ ልጅነቱ ላይ አንደኛ የገዛ ልጅ አለ አልኳችሁ። ሁለተኛ ብቸኛ ልጅ፣ ኢየሱስ ብቸኛ ልጅ ተብሏል። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ቃልም ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትን የተመላ ነው አንድ ልጅም ብቸኛ ልጅም ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩ አየን። ያየ ነው ክብር፣ የማንን ክብር ነው? የብቸኛ ልጁን። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብር አየን። ምን ሲያደርግ? በስጋ ሲገለጥ፣ ቃልም ስጋ ሆነ፣ ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው አንድ ልጅም ብቸኛ ልጅም ብቸኛ ልጅም ኦንሊ ቢጋትን ሰን ነው የሚለው ኦንሊ ቢጋትን ሰን፣ ስለዚያ ብቸኛ ልጅም ከአባቱ ዘንድ እንዳለ ያለ ክብሩን አየን፣ ስለዚያ ብቸኛ ልጅ ተብሎ ይጠራል። እዛው ቁጥር አስራ ስምንት ላይ ምዝቅ ብሎ መቼም ቢሆን እግዚአብሔርን ያየው አንድ ሰንኳ የለም ቢልና በአባቱ እቅፍ ያለ አንድ ልጁ ብቸኛ ልጁ አንድያ ልጁ እርሱ ተረከው ተብሎ እንደተነገረ መቼም ቢሆን እግዚአብሔርን ያየ አንድ ሰ እንኳ የለም። በአባቱ እቅፍ ያለ ግን አንድያ ልጁ ብቻ። ማንም እኮ ነው እግዚአብሔርን ያዩ የለም ይተባሉ። እግዚአብሔርን ማንም ያዩ የለም ተባለና፣ በአባቱ በሰም ወይም እቅፍ ያለ ብቸኛ ልጁ አንድያ ልጁ እርሱ ግን ተደረከው ተባለ። ስለዛ ኢየሱስ ብቸኛ ልጅ ነው። ለምን የገዛ ልጅ ነውና፣ ኢየሱስ ለአብ የገዛ ልጁ በመሆኑ ምክንያት ብቸኛ ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ ሶስት ቁጥር ሶስት ላይም በእርሱ የሚያምር ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪ ድረስ አለምን እንዲወዱ ይታላል። ስንትያ ልጁን አንድያ ልጁን፣ ስለዚህ የነበረውን ስጋ ማለት ነው። በሞት ስር የነበረውን ስጋ እና ነፍስ ቃል መቶ በአያነሰው ማንም አያነሳው ቃል መቶ በአያነሰው ኖሮ እዛው እንደሞትን ሞትን እንቀር ነበረ። እዛው እንደ ሞትን እንቀር ነበር። በሞት ስር የነበረው ስጋና ነፍስ ቃል መቶ ከራ ሰው ማንም ያነሳው። ታዲያ እኮ ቅዱስ ነው። ያንን በሞት ስር የነበረውን ስጋና ነፍስ ማን ሊያነሳው ይችላል? ከቃል በስተቀር ማንሳት ይችላለን? የለም እኮ የለም። ስለዚ እሱ መጥቶ አነሳው። አይ ከሞት በታች ከሞት ስር ያልነበረን ነው ምናምን እንደዛ አይደለም። ለማንኛውም አሁን ይዛን ውስጥ ውስጥ እንደምንዳይገባ አይርስ። እናንተ ማወቅ ያለባቸው ምንድነው፣ ቃል ሲዋሃድ ስጋንም ነፍስን ነው። ለምን ከተባለ መዳን የሚያስፈልገው ስጋም ነፍስም ስለሆነ ስጋም ነፍስም መዳን ስለሚያስፈልገው ያልተዋሃደውን ደግሞ ስለማያድነው፣ ምንድነው መለኮት የሚነካው ወይም የሚዋሃደው ማለት ነው የሚዋሃደው ሊፈውሰው ሊያድነው ስለሆነ፣ የተጎዳው ደግሞ ስጋችንም ነፍሳችንም ስለሆነ፣ ስጋና ነፍስን በምርሳት ስጋችንንም ነፍሳችንን ቀደሰው አዳነ። ስለዛ ጌታችን ቃል ስጋ ሲሆን የነሳው ስጋ ብቻ ሳይሆን ነፍስንም ጨምሮ ነው። ስለዛ ክርስቶስ ሰውን እንደመሆኑ ፍጹም ሰው ነው ከኃጢአት በስተቀር እናንተን ይመስላል እኔን ይመስላል ሁላችን ይመስላል ሁላችን ይመስላል። ከኃጢአት በስተቀር እሺ። ግን እሱ ያው ሰው ብቻ ግን አደለም፣ እንደ እንዳለና አንድ አምላክ ሆኖ ምንድ አንድ አንድ ውህድ ባህሪ ኖሮት ያ ውህድ የሆነው ባህሪው ግን አምላክ እንደመሆኑ አብን ሰው እንደመሆኑ ደግሞ እኛን ይመስላል ማለት ነው። እሺ፣ እነዚህ ሁለት ነጥቦች ይዛችኋል፣ አንደኛ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ሁለተኛ ኢየሱስ ፍጹም ሰው ነው፣ ሶስተኛ ውህድ የሆነ ባህሪ ደግሞ አንዱ የሚለው ሶስተኛው ላይ የሚል ሶስተኛው እንግዲህ ውህድ የሆነ ባህር ያለው የሚለው በአጭሩ ወይም ተዋህዱ በሉ። ሶስተኛው ተዋህዱ እሱ በአጭሩ ምንድን ነው? አንዳንድ መናፍቃን እዚህ ላይም ተነስተው ነበረ ምን የሚሉ አዎ ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው፣ ምናምን የሚሉ ሁለቱንም ያምኑና ግን እውነተኛ ውህደት ግን የለም። እውነተኛ ውህደት የለም። ማለትም የአብ ልጅ እና የማርያም ልጅ ይለያያል። ስለዚህ ማርያምን ነይታችንን ማለት ነው የአምላክ እናት ብለን እንኳን መጥራት አንችልም፣ የሚሉ ርጉም ንስጥሮሳውያን ደግሞ ተነሱ። እመቤታችንን ወላዲተ አምላክ፣ የአምላክ እናት አንላትም አሉ። ወላዲተ አምላክ አንላትም። የመቤታችን ትልቁ ታይታይትሏ ትልቁ መጠሯ ምን የሚለው ነው? ወላዲተ አምላክ። ወላዲተ አምላክ ከዚህ የሚበልጥ ምንም ታይተል የለም። ምንም ወላዲተ አምላክነቷን ከካድ አንድ ሰው ጉርጉሪ ዘንዚናዙ እንደተናገረው በነገራችን ላይ ጉርጉሪ ዘንዚናዙ ቃል በቃል ማለት ነው ድንግል ማርያምን የድንግል ማርያምን ወላዲተ አምላክነት የሚክል በእግዚአብሔር መንግስት ውስጥ ስፍራ የለውም። ጉርጉር ይዘንዝ ይላሉ ቃል በቃል የዓለም አቀፋዊ ጉባኤው የኤፌሶን ጉባኤ የመጀመሪያው አናቴማ ቃለ ግዝለት ማለት ነው። ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሆናል። አማሚ ለእርሱ ፍጹም አምላክ እንደሆነ የማያምን ቃል ስጋ ከመሆኑ አንጻር ድንግል ማርያም በስጋ ቃልን ወልዶ አለችላ በስጋ ስለወለደችው ቃልም ወላዲት አምላክ ሉልች የማያምንብለው ተወገዘ ይለኛል እና እነዚህ ሰዎች ስራሱ ንስጥሮሳውያኑ ሁለት ያደርጉታል። ክርስቶስ ነው ውህደቱን አያምዱ እንደ የተወሰነ ወሰነ እንደ ግንኙነት ብቻ የሚመስል ነገር የሚያስቀምጡት እና ክርስቶስ ግን ውህደቱ እንዴት ያለ ነው ከተባለ ዘላለማዊ የሆነው ቃል መቶ ስጋን ነው በቃ የራሱ ያደርጋል። ስጋን የራሱ በማድረግ ከራሱ ጋር ያዋህደዋል። ሲያዋህደው ጭራሹን በማትነጣጥሩበት ሁኔታ ምንም ነገር ሲቀጸል እራሱ የሚቀጸሉ ከተዋህዱ በኋላ ለስግው ቃል ነው። ስግው ቃል ነው የሚባለው ከዛ በኋላ ኢየሱስ ስግው ቃል፣ ስጋ የሆነ ቃል፣ ስጋ የሆነ ቃል ስለዚ የሆነ ነገር ስትናገሩ ነጠላችሁ ለስጋው ብቻ መናገር አትችሉም። በቃ በአንድነት ነው የምትናገሩለት። በአንድነት ስትናገሩ ከስጋ አንጻር የሚነገር ይኖራል፣ ከቃልማ ከአምላክነት አንጻር የሚነገር ነገር ይኖራል። ሲነገር ግን ለሁለቱም ለሁለቱም አይባልም ይቀርታል ለውህድ ባህሪ ለተዋህዶ ባህሪ ለውህዱ ባህሪ ለሱ ይነገረ ይችላል። ስለዚህ አሁን ክርስቶስ አምላክ ነው ሲባል ነጠለ መለኮቱን አምላክ ነው መለኮቱ ብቻ ነው አምላክ ብለ ነጠለ እነዚህ መናገር አትችልም። አዎ አምላክነት የመለኮት ነው፣ ግን የመለኮት ገንዘብ የስጋ ይሆናል። ልክ እንዴት መሰላችሁ? ቃል አምላክ እንደመሆኑ የራሱ ሆኑ ገንዘቦች አሉት አደለ? ትሪነቶች ማለት ለምሳሌ ቃል አምላክ ነው። አምላክ እንደመሆኑ ሁሉን ቻይ ነው ሁሉን አዋቂ ነው። ምንድነው? ሌሎች ሌሎች ነገሮች የሚያል የአምላክነት የሆኑ ነገሮች ሁሉ ፈጣሪነቱ፣ እነዚህ ሁሉን ነገሮች ይይዝና ስጋን የራሱ ያደርጋል። ስጋን የራሱ ሲያደርግ በተዋህዶ ውስጥ ለቃል የምትናገሩት ወይም ለአምላክ የምትናገሩት ነገር ሁሉ ለስጋ መናገር ይጀምራል። ለስጋ የምትናገሯቸው ሌሎች ነገሮች ደግሞ ለምሳሌ መሞት፣ መድክ ይሆናል አሁን ለቃል ይነገራል እንዲያስቀድም የለም በቃል ዘንድ መሞት አለ የለም መራብ አለ የለም መጠማት መድከብ ምናምን ማንቀላፋት ምናምን የሚባሉ ነገሮች መተኛ ተማ የለም ለስጋ ግን እነዚህ ሁሉ ነገሮች ይነገራሉ ልክ ሲዋህዱ ግን የአንዱ ገንዘብ ለአንዱ የአንዱ ገንዘብ ለአንዱ ሆኖ በተዋህዱ ውስጥ ለስግብ ቃል ከአምላክነት አንጻር የሚነገረው ለስግ ቃል ከስጋ አንጻር የሚነገረው ለስግ ቃል ሊነገር ይችላል እዛ ነው ባቸው ከመጽሐፍ ቅዱስ የተወሰነ ነገሮች ላሳያቸው እሺ እንጨርስ። እኛን ይመስላል እኛንም ይመስላል፣ በባህሪ ማለት ነው። ይሄ ደብል ኮንሰብስታንሻሊቲ ነው። አብ ከወልድ ጋር ይቅርታ፣ ወልድ ከአብ ጋር ኮንሰብስቴንሻል ነው፣ አምላክ እንደመሆኑ። ሰው እንደመሆኑ ደግሞ ደሞ ከኛ ጋር ኮንሰብስቴንሻል ነው። በባህሪ አንድ ነው ከኛ ጋር በባህሪ አንድ ነው፣ ጌታችን ሰው እንደመሆኑ። አምላክ እንደመሆኑ ደግሞ ካብ ካባቱ ጋር አንድ ነው ማለት ነው። ስለዚህ ሰውነቱ ላይ ከመቤታችን የተገኛል ሰው ከእመቤታችን የተገኘ ነው ሲባል ዝም ብሎ አንዳንድ ሰዎች ምን ብሎ ይናገራሉ? ዝም ብሎ እንደ ቱቦ ብቻ እንደዚህ ብሎ አለፈባት ይላሉ። ጌታ ይቅር ይበላቸው እና ክብር ምስጋናም ለእርሱ ለእመቤታችንም ደግሞ ይሁንና ቀጥታ ከእርሷ አለአለ በቃ ዝም ብሎ በእርሷ ውስጥ ብቻ እንደዚህ ብሎ አለፈባት አይነት ነገር ብሎ የሚናገሩ ሰዎች ተነስተው ነበር። ጥንት ላይ እነ ቫለንቲኑስ እንደዛ ብሎ ያስተምሩ ነበረ እና የቫለንቲኑስ እንደቀመዛ እንደቀመዛበት ደግሞ አሁን ተነስተዋል። ኦንሊ ጂሰስ ኦንሊ ጂሰስ የሚባል ቤተ ክርስቲያን አለ ብያቸዋለሁ። እነሱ የስላሴን ትምህርት ብቻ አይደለም የሚክሉት እራሱ እዛው ስጋዩ ላይም ስጋ ሲሆነ ራሱ ቃል ከመቤታችን ስጋ ነስቶ አይደለም ከእርሷ የተገኘ በፍጹም አይደለም። ከእርሷ የተገኘ ሳይሆን ራሱ ቃሉ ነው ወደ ስጋ እንደ ስጋ የሆነው ቃሉ ለአዚፍ የሆነ ስጋው ከቃል የተፈጠረ የተዘጋጀ ነው ማለት ነው እንጂ የኛን ስጋ ጨራሽ አልተካፈለ ነገር ነው ያስተምራሉ። ቅድስት ኤልሳቤጥ መንፈስ ቅዱስ ሞልቶባት ምን ብላ ተናገረች? እንላል ቅድስት ኤልሳቤጥ። አሁን መንፈስ ቅዱስ የሞላ ብዙ ሲናገር መስማት ይሻላል አይሻልም? አንድ እንደዛ ይሻላል። እሺ ሉቃስ ወንጌል መራፈ ነው ተባለ ይላል። በታላቅ ድምፅም ጮኻ እንዲህ አለች። አንቺ ቅድስት ኤልሳቤጥ ቅድስት ኤልሳቤጥ ልክ ሁኔታችን ወደ እርሷ መታ የሰላምቷ ድምፅ ስታሰማት መንፈስ ቅዱስ በኤልሳቤጥ ላይ ይወርድና በታላቅ ድምፅ ጮሃ እንድትመሰክር ያደርጋታል። መንፈስ ቅዱስ የተደበቀውን የተሰወረውን ነገር ይገልጥላት እና መምላ እንድትመሰክር ያደረጋታል። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክች ነሽ፣ የማሕፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኝ? አንቺ ከሴቶች መካከል የተባረክች ነሽ። ትክክል። ከዛ በኋላ ደግሞ መምናለች ስለ ልጅ ስትናገር በመንፈስ ቅዱስ አሰራር ማለት ነው። ስለዚህም የማህፀንሽ ፍሬ ተባለ። የማህፀን ፍሬ ተብሎ ከኛ ከእርሷ ከሴት አልተገኘም የሚባል ነገር የለም። የወዲሽ ፍሬ፣ የማህፀንሽ ፍሬ፣ የወግ የወድ ፍሬ፣ የማህፀን ፍሬ፣ የወገብ ፍሬ እየተባለ ሲነገር በመጽሐፍ ቅዱስ ላይ ሁሌም ቢሆን ምንን የሚያመለክተው ባዮሎጂ ባዮሎጂክል የሆነ ልጅነትን የሚያሳየው አለቀ። ለምሳሌ ለምሳሌ አንዲት ሴት የሆነ ልጅን አዶፕት ብታደርግ ሴት ማለት ነው ማለት እንደዚህ ልጅን በማደጎ ብታሳድግ ብትወስድ እና በማደጎ ብትወስድ ልጁን የማህፀኗ ፍሬ ነው እንደሚባለው አይደለም። የማህፀኗ ፍሬ አይደለም በማደጎ የወሰደችው ስለሆነ። ጌታችን ኢየሱስ ግን ለመቤታችን የማህፀኗ ፍሬ ተብሏል። የማህፀኗ ፍሬ የተባለው በእርሷ ዝም ብሎ ስላላለፈ ከእርሷ የተገኘም ስለሆነ ነው። ፍሬ የተባለው መገኘትን የሚያሳይ ስለሆነ፣ መገኘትን የሚያሳይ ስለሆነ። እሺ፣ ይህንን የመሰለ ነገር በሐዋርያ ሥራ ምዕራፍ ሁለት ቁጥር ሰላሳ ላይ እናያለን። ማለት ለዳዊት የተነገረው ነገር ይሰጥና ቅዱስ ጴጥሮስ ይላል፣ ነቢይ ስለሆነ ይላል ዳዊት ማለት ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሀላ እንደማለነ ስላወቀ፣ ከወገቡ ፍሬ ማለት እግዚአብሔር ለዳዊት መለ አይጽጽም ብሎ ማለት ከወገብ ፍሬ በዙፋን ላይ አኖራለሁ ብሎ አሁን በዳዊት ዙፋን ላይ የሚቀመጥ መሲህ ይመጣል። መሲ ማለት ክርስቶስ ማለት ነው። ክርስቶስ የዳዊት ልጅ ነው። ያ የሚመጣው መሲህ ግዴታ ምን መሆን አለበት? ከወገብ ፍሬ ስላለ የዳዊት የወገቡ ፍሬ ነው መሆን ያለበት። የዳዊት ምን የወገቡ ፍሬ ማለት ባዮሎጂካል ቀጥታ ከእርሱ የሚገኝ ቀጥታ ከእርሱ የሚገኝ መሆን አለበት ማለት ነው። ስለዚህ ክርስቶስ የሚጠበቀው የዳዊት የወገቡ ፍሬ ሆኖ ነው። ለዛ ነው ምን የሚለው፣ እንዳልኳችሁ ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለ ስላወቀ ስለ ክርስቶስ ትንሳኤ አስቀድሞ አይቶ ነፍሱ በሲውር እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ነፍሱ በሲውር እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ስለማርያቱ ስለ ክርስቶስ አይቶ ምክንያቱም የሚመጣው ክርስቶስ የራሱ የወገቡ ፍሬ ነው። ኦኬ፣ የወገቡ ፍሬ ነው። ስለዛ ሰው እንደመሆኑ ኢየሱስ ከኛ የተለየ አይደለም። ሰው እንደመሆኑ ከአጢያት በስተቀር ከኛ ጋር አለ። ሰው እንደመሆኑ ከአጢአት በስተቀር ጌታችን ኢየሱስ የማርያም ልጅ ነው። ቀጥታ ከእርሷ ስጋ ነስቶ የተወለደ የተገኘ ነው። በስጋ ከእመቤታችን የተገኘ በነገራችን ላይ ገላትያ ምዕራፍ አራት አራት ላይ ምንድነው በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁ ነው የሚለው የተወለደ ይላል። ችግር የለም የተወለደ ተብሎ የሚተረጉም የተገኘ ተብሎም ደግሞ ይተረጉማል። ጊኖማይ የሚለው የግሪ ቃል መገኘትን የሚያሳይ ነው። መገኘትን የሚያሳይ ነው። ሰው ከሴት የተገኘ ልጁ ላይ ያስቀምጣል ል ሮሚ ምዕራፍ አንቅርስ ውስጥ ላይ እንደሚናገረው ማለት ነው በስጋ ከዳዊት ዘር ስለተገኘ እስጋ ከማን ከዳዊት ዘር ስለተገኘ በስጋ ተገኝቶ አለቀ ስጋ የተገኘ ነው ከማን ከሰው አምላክ እንደመሆኑ ከአብ የተገኘ ሆኖ እውነተኛ አምላክ እንደተባለው ሰው እንደመሆኑም ከእውነተኛ ያ ሰው ከመቤታችን የተገኘ እውነተኛ ሰው ከኃጢአት በቀር በነገር ሁሉ እኛ የመሰለው ስለዚህ አሁን የዳዊት የወገቡ ፍሬ መሲ